ሰላም ጤና ይስጥልን ወደ ካፒታል ጋዜጣ ዩቱብ ቻናል ተከታታይ ቤተሰቦቻችን በሳምንቱ እየተከሰቱ አነጋጋሪ የቢዝነስ እና ኢኮኖሚ መረጃዎቻችንን ይዘን መጥተናል በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል ኢትዮጵያ በአረንጓዴ ፋይናንስ ዘርፍ የፖሊሲና ቅንጅት ክፍተቶች እንዳሉባት ተነግሯል። በሌላ መረጃችን ህዝባዊ ዝግጅቶች የፖለቲካ መድረኮች ሆኗል ሲል አንድ ጥናት አመልክቷል። በሌላ በኩል ደግሞ ዓለም አቀፉ የኪራይ መኪና ወደ ኢትዮጵያ መግባቱ ተሰምቷል። ይህንና ሌሎች መረጃዎቻችንን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ ነው ፈጣን ወቅታዊና ዕለታዊ ዜናዎቻችንን እያገኛሉ እያልን ወደ ቀዳሚ መረጃችን አመራን። አብራችን ሁኑም ኢትዮጵያ በአረንጓዴ ፋይናንስ ዘርፍ የፖሊሲና የቅንጅት ክፍተቶች እንዳሉባት ተጠቆመም። ኢትዮጵያ ለአካባቢ ጥበቃ ተስማሚ የሆኑ የፋይናንስ ተግባራት አረንጓዴ ፋይናንስ ፍርድ ውጤታማነት የጎደሉ የፖሊሲ ማዕቀፎችና በመንግስት ኤጀንሲዎች መካከል የቅንጅት ችግሮች እንደሚታዩባት አንድ ጥናት አመላክቷል። ከቀናት በፊት በኤፍኤሲዲ ኢትዮጵያና በካፒታል ገበያ ባለስልጣን አዘጋጅነት በተካሄደው መድረክ ላይ በኢትዮጵያ ውስጥ ተግባራዊ ሊሆኑ በሚችሉ አረንጓዴ የፋይናንስ ተግባራት ላይ የተደረገው የጥናት ግኝት ቀርቧል። በዚህ ጥናት ኢትዮጵያ አየር ንብረት ፋይናንስን ለመጠቀም አቅማነት ደካማ የመሰረተ ልማት የገንዘብ ድጋፍ ፕሮግራሞች አለመመጣጠን፣ የማይመጣጠን የአደጋ አስተዳደር፣ የፖሊሲ አለመገጣጠም፣ የቅንጅት ጉድለቶችና የብሔራዊ ካርቦን ክሬዲት ምዝገባ እጥረት እንደሚታይባት ጠቁሟል። ችግሮቹን ለመፍታትና የአገር ውስጥና ለማ አቀፍ ኢንቨስትመንትን ለመሳብ ኢትዮጵያ ብሔራዊ የካርበን ክሬዲት ምስገባን እንድትመሰረትና የተቀናጀ የገንዘብ ድጋፍ ሞዴሎችን እንድትቀበል በጥናቱ ተገልጿል። በተጨማሪም የሚኒስቴር መስሪያ ቤቶችን ቅንጅት ማጠናከርና የአረንጓዴ ፋይናንስ ተነሳሽነቶችን ውጤታማ በሆነ መንገድ ለመተግበር አቅምን መገንባት እንደሚያስፈልግም ከጥናቱ ካፒታል ለመረዳት ችሏል። ምንም እንኳን የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር በ2011 የአየር ንብረት ለውጥን የሚቋቋም የአረንጓዴ ኢኮኖሚ ማዕቀፍ ማቋቋሙም እንደ መልካም እርምጃ ቢወሰድም የተለዩትን ክፍተቶች ለማቅረፍ ግን ተጨማሪ እርምጃዎች እንደሚያስፈልጉ ተገልጿል። የአረንጓዴ ፋይናንስ ዘርፍ የአየር ንብረት ለውጥ ለመከላከልና የካርበን ዘላቂነትን ለማረጋገጥ የሚውሉ የፋይናንስ ኢንቨስትመንቶችና አገልግሎቶች ሲሆኑም ዘርፍ ለአረንጓዴ ፕሮጀክቶች፣ ለታዳሽ ኃይል፣ አካባቢ ጥበቃና ለሌሎች ዘላቂ የልማት ተግባራት የገንዘብ ድጋፍ የሚያደርግ እንደሆነም ይታወቃል። ወደ ቀጣይ መረጃችን እናቀናለን። አዲስ አበባን ጨምሮ በሌሎች ከተሞች የሚደረጉ ህዝባዊ ዝግጅቶች የፖለቲካ መድረኮች ሆኗል ሲል አንድ ጥናት አመላክቷል። በሬፍቲቫል ኢንስቲትዩት አማካኝነት በተዘጋጀው አውደ ጥናት ላይ በቀረበው ሪፖርት መሰረት አዲስ አበባን ጨምሮ በሀገሪቱ የሚገኙ ሌሎች ከተሞች የሚደረጉ እንደ አድዋ ድል በዓል የሬቻና የታላቁ ሩጫ ያሉ ህዝባዊ ዝግጅቶች የፖለቲካ መድረኮች የሆኑ መምጣታቸው ተጠቁሟል። በዚህ ሪፖርት ላይ እንደተገለጸው እነዚህ ዝግጅቶች በተለይ በአዲስ አበባ ከተማም የተለያዩ የፖለቲካ ትረካዎች የሚንጸባረቁባቸው እናም የታሪክ ትርጓሚዎች የሚፎካከርባቸው መድረኮች ሆኗል ይላል ጥናቱ። ከአዲስ አበባ በተጨማሪም አዋሳ፣ ሆሳዕናን እንዲሁም ሬድዋን ያካተተም ሲሆን በተለይም በአዲስ አበባ ላይ በተደረገው ጥናት እንደሚያሳየው በየጊዜው የሚደረጉ እነዚህ ዝግጅቶች የተለያዩ የፖለቲካ ትረካዎች የሚንጸባረቁባቸውና የታሪክ ትርጓሜዎች የሚፎካከሩባቸው መድረኮች ሆነዋል ሲል ይዘረዝራል። ከአድዋ ድል በዓል ጋር በተያያዘም የመንግስት ትረካም የንጉስ ሚኒልክን አስተዋጽኦ ሲያቆላም፣ ተቃራኒ ትረካዎች ደግሞ ከታሪክ የተገለሉትን ሰዎች አስተዋጽኦ ያነሳሉም። ተመራማሪዎች እንደሚሉት ከሆነም እነዚህ ተፎካካሪ ትረካዎች አዎንታዊና አሉታዊ ተጽዕኖዎች አሏቸው። በአንድ በኩል ገንቢ ውይይቶች ሊበረታቱና ያለፈውን ጊዜ የተሻለ ግንዛቤ ሊያደርሱ እንደሚችሉ ሲገለጽ፣ በሌላ በኩል ደግሞ ለፖለቲካ ጥቅም ሲውሉ ማህበራዊ ውጥረቶችን ሊያባብሱና እርቅ ሊያደናቅፉ ይችላሉ ሲሉ በጥናታቸው ላይ አስፍረዋል። ወደ መጨረሻው መረጃችን አቀናን። እንግሊዛዊው ግሪን ሞሽን የተሰኘው ዓለም አቀፍ የመኪና ኪራይ ኩባንያም በኢትዮጵያ ውስጥ ስራውን በይፋ መጀመሩን አሳውቋል። ኩባንያው በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ስራውን እየጀመረ ሲሆን፣ ወደ ሌሎች የአገሪቱ ከተሞችም ለማስፋፋት እቅድ እንዳለው አሳውቋል። ኩባንያው በኢትዮጵያ ውስጥ ስራ ለመጀመር የሁለት ዓመት ድርድር ማድረጉን እናም በሂደቱ ውስጥም የተለያዩ ተግዳሮቶች እንደገጠሙት ገልጿል። በተለይም ዓለም አቀፍ የንግድ ልምዶችናም የኢትዮጵያን የህግ ማዕቀፍ ማጣጣም ትልቅ ፈተና እንደሆነበት አስታውቋል። ግሪን ሞሽን ከኤክስፒዲያ እና ቡኪንግ ዶት ኮም ከመሳሰሉት ዓለም አቀፍ የቦታ ማሻሻ መድረኮች ጋርም የተዋደ ቴክኖሎጂን በመጠቀም ለአገር ውስጥና ለዓለም አቀፍ ተጓዦች ምቹ አገልግሎት ለመስጠት በኢትዮጵያ ከሚገኘው ኤክሰለንስ መኪና ኪራይ ኩባንያ ጋርም በሽርክና እየሰራ እንደሚገኝ ገልጿል። ኩባንያው በኢትዮጵያ ስራ በመጀመሩ ውጭ ምንዛሬ እንደሚያስገኝና ለአካባቢ ኢኮኖሚ እድገት አስተዋጽኦ እንደሚያደርግም ይጠበቃል። የተከበራችሁ የካፒታል የዩቱብ ቻናል ተከታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን እያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደናቆዩ።